በሳውዲ በህገወጥ መንገድ የገቡ ኢትዮጵያውያን ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ የሳውዲ መንግስት የድርሻው እንዲወጣ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ጠየቁ። በጤናው ዘርፍ ስኬታማው ለውጦች ቢመዘገቡም አገልግሎት አሰጣጡ ግን ሊሻሻል እንደሚገባ ተጠቆመ። ተናስተለን እንደምንሏችኋል ሰባት ሰዓት ሁኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና እንሆ መሰለ ገብሮት ነ የኢትዮጵያ ብሔራዊ ምርጫ ቦርድ ቀጣይነትና ወጥነት ያለውን የስነ ዜጋና ትምህርት በሁሉም አካባቢዎች ለመስጠት በትኩረት እንዲንቀሳቀስ በህዝብ ተካዎች ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ አሳሰበ። የህዝብ ምክር ቤት የቦርዱን የስራ ፋጽም ሪፖርት አድምጧል። ዝርዝሩን ተሾሞ ሊዳዘጋጅቶታል የልጌታቸው ያቀርበዋል። የህዝብ ተወካዮች ምክር ቤት ባካሄደው ሰላሳ አራተኛ መደበኛ ስብሰባው የኢትዮጵያ ብሔራዊ ምርጫ ቦርድን የ2009 በጀት ዓመት ዘጠኝ ወራት ስራ አፈጻጸም ሪፖርትን አድምጧል። ቦርዱ በ2010 ዓመተ ምህረት ለሚካሄደው ምርጫ የቅድመ ዝግጅት ስራዎችን ማከናወኑን የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ገልጸዋል። በ2010 ዓ ም በሚካሄደው የአዲስ አበባና የድሬዳዋ ከተማ አስተዳደር ምክር ቤቶችና በመላ አገሪቱ የሚካሄደውን የአካባቢ ምርጫ በብቃት ለማስፈጸም ለምርጫ የሚያግዙ በርካታ የቅድመ ዝግጅት ስራዎች ተከናውነዋል። ምርጫውን ለማከናወን የሚያስፈልግ ባጀት በዝርዝር ተዘጋጅቶ ለሚመለከተው አካል ተልኳል። መራጭ ሕዝብ በሚያካሄደው ምርጫዎች ውስጥ በእውቀት ላይ የተመሰረተ ንቁ ተሳትፎ እንዲኖረው ለማድረግ የስነ ዜጋና የመራጮች ትምህርት ተከታታይና ወጥ ሆኖ ለሁሉም አካባቢ ተደራሽ ከማድረግ አንጻር በቀጣይ የተቀመጠ አቅጣጫ ካለ ቢብራራ። የማስተማሪያ መጽሐፋችን በአስራ አምስት ቋንቋ ነው የተተረጎመው። አሁን ሶስት ቋንቋዎችን ለመጨመር አስበናል። ግን ይሄ በቂ ባለመሆኑ ከመገናኛ ብዙኃን ጋር በመተባበር የኮሚኒቲ ሬዲዮን በመጠቀም የጀመርናቸውን እንቅስቃሴዎች አጣጥፈን እንደምንቀጥል እና ብዙ ርቀት እንደምንሄድ ለዚህ ለተከበረው ምክር ቤት ቃል መግባት ይቻላል። አንዳንድ የተቃዋሚ የፖለቲካ ፓርቲዎች ምርጫ ቦርዱ ገለልተኛ አይደለም በማለት ሲተቹ ይሰማል። ይህን ሀሳብ እንዴት ያየዋል? በቅድመ ምርጫ ምዕራፍ ሲያመሰግኑ ነው የምናየው። ማሸነፍ ያለ ነገር ነው፣ መሸነፍ ያለ ነገር ነው። ምርጫ ነው ምርጫ ነው። የቦርዱ ስራ ሜዳ ማመሻሸት ነው። ገለልተኛ አይደለም ቦርዱ የሚባለው የምርጫ ውጤት ልክ ልመጣ ስል ቦርዱ ፖለቲካን አይደለም፣ ማኔጅመንት ነው ስራው። ማኔጅመንቱ ላይ ደግሞ ከፊት ለፊቱ እንደ መስታወት የምታዩት ሁለት ነገሮች ናቸው፣ ህገ መንግስቱ እና የኢትዮጵያ ህዝብ የቆምንለት። ገለልተኛ አይደለም ቦርዱ የምል ካለ በተጨባጭ ከመጣ ተጠያቂዎች ዝግጁ ነን ለመጠየቅ። ቦርዱ የፖለቲካ ፓርቲዎች ህግና ስርዓት አክብረው እንዲንቀሳቀሱ ክትትልና ድጋፍ ማድረጉን የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ በተሻለ አፈጻጸም ገምግመዋል። በ2010 የሚካሄደውን ምርጫ በአግባቡ ለማስፈጸም ቅድመ ዝግጅት ማድረጉንም በበጎ ጎኑ አንስቷል። ሆኖም ቦርዱ ቅርንጫፍ ጽህፈት ቤቶችን በተሻለ ደረጃ ለመደገፍ የህዝብ ክንፉን ተሳትፎ ይበልጥ ለማጠናከር እንዲሁም የዜጎች ቻርተርም በተሟላ መልኩ ለመተግበር ትኩረት ሰጥቶ እንዲሰራ አቋሚ ኮሚቴው አሳስቧል። የስነ ዜጋ ትምህርትና የመራጮች ስልጠና ቀጣይነት ያለው አይደለም። ዜጎች በእውቀት ላይ የተመሰረተ ምርጫ እንዲያካሂዱ ማድረግ ካስፈለገ ቀጣይነት ያለውና ወጥነት ያለው የስነ ዜጋና የመራጮች ትምህርት በሁሉም አካባቢዎች ላይ ማድረስ ስለሚያስፈልግ ጊዜ አካባቢ ጠንክረው እንዲሰሩ ነው ማሳሰብ የፈለግ ነው። ቦርዱ በዋና ኦዲተር ግኝት መሰረት ቀሪ ተሰብሳቢ ሂሳቦችን ሙሉ ለሙሉ ለማጠናቀቅም መስራት እንደሚገባው ቋሚ ኮሚቴው አስገንዝቧል። በሌላ ዜና የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው ሰባት ረቂቅ አዋጆችንም አጽድቀዋል። በኢትዮጵያና በጅቡቲ መንግስታት መካከል በባቡር መስመር ዝርጋታ አሰራርና አስተዳደር ዙሪያ እንዲሁም በኢትዮጵያና በአልጄሪያ መንግስታት መካከል በቱሪዝም ዘርፍ ለመተባበር የተደረጉ ስምምነቶች ከጸደቁ ረቂቅ አዋጆች መካከል ናቸው። ምክር ቤቱ በተጨማሪም የኢትዮጵያ መንግስት ከደቡብ ኮሪያና ከአይርላንድ መንግስታት ጋር በአየር ትራንስፖርት ያደረጋቸውን ስምምነቶችን አጽድቀዋል። የኢትዮጵያ መንግስት ከጋቦን ከጋናና ከኮሞሮስ መንግስታት ጋር ያደረጋቸውን የጠቅላላ ትብብር ስምምነቶችን ለማጽደቅ የቀረቡ ረቂቅ አዋጆችንም በተመለከተ የቀረቡ የውሳኔ ሀሳቦችን ተቀብለው ምክር ቤቱ በሙሉ ድምፅ አጽድቀዋል። ምክር ቤቱ የፌዴራል ከፍተኛ ፍርድ ቤት ዳኛ የአቶ ልዑል ገብረ ማርያም ቢተውልጅ ስንብት እንዲጸድቅ ከፌዴራል ዳኞች አስተዳደር ጉባኤ የቀረበውን የውሳኔ ሀሳብ አጽድቋል። ዳኛው በህመም ምክንያት መስራት ባለመቻላቸው የህገ መንግስቱ አንቀጽ 79 ንዑስ ቁጥር አራት ህዝባር ለ ህዝባር ንን መነሻ በማድረግ ነው ምክር ቤቱ የውሳኔ ሀሳቡን ያጸደቀው። ዘገባው የሪፖርተራችን ተሽሞ ልደይ ነው። በሳውዲ በህገወጥ መንገድ የገቡ ኢትዮጵያውያን ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ የሳውዲ መንግስት የድርሻው እንዲወጣ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየው ጠየቁ። ሚኒስትሩ ከሳውዲ አቻቸው ጋር ባደረጉት ቆይታ የልጆች ዲ ኤን ኤ ምርመራ እና በደሞዝ ክፍያ ጉዳይ ዙሪያ ከስምምነት ደርሰዋል። የኢትዮጵያ ኤምባሲ አገልግሎቱን ለማፋጠን ተጨማሪ የሰው ሀይል እንደሚልክ ማስታውቋል። ሳውዲ አረቢያ በህገ ወጥ መልኩ ወደ ሀገሯ የገቡ ዜጎች ወደ ሀገራቸው እንዲመለሱ የሰጠችው የዘጠና ቀን የምህረት አዋጅ ሰላሳ ቀናት ብቻ ቀርተውታል። በመጀመሪያዎቹ ቀናት ብዙም ተገልጋይ ያላስተናገዱት የኢትዮጵያ ኤምባሲ ጣቢያዎች አሁን ተጨናንቀዋል። በሪያድ ብቻ በቀን እስከ አንድ ሺህ ተገልጋዮች እየመጡ መሆኑን የፌዴራል ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ለመመልከት ችሏል። ምንድነው? አሁን በምን ይሄዳል? ስምንት ሺህ ማለት ነው የአራት ወር የተመላሾቹን አስተያየቶችና አገልግሎት አሰጣጡን የተመለከቱት ዶክተር ወርቅነ ከሳውዲ አረቢያው አቻቸው አዲል አልጁቤር ጋር በነበራቸው ቆይታ ከሳውዲ መንግስት ይጠበቃል ያሉትን አንስቷል። የስራ ስምሪት ስምምነት መደረሱንም አስታውቋል። የሰራተኛና ማህበራዊ ጉዳይ ሚኒስትሩ ጅዳ ላይ ኢትዮጵያውያን መጥተው እዚህ የሚሰሩበትን ሁኔታ የሚያመቻች ስምምነት ተፈራርመዋል። ይህን ጉዳይ የኢትዮጵያ ጉዳይ ብቻ ሳይሆን ካለን መልካም ግንኙነት ካለን ታሪካዊ ትስስር ጋር አያይዘን ዜጎቻችን በሰላም የሚመለሱ የሚገባቸውን ክብር ሰጥተው ወደ ሀገራቸው እንዲሸኙ መግባባት ላይ ደርሰናል። የሳውዲ ውጭ ጉዳይ ሚኒስትር አዲል አልጁቤርም በህገወጥ መንገድ ወደ ሳውዲ የገቡት እና አዋጁ የሚመለከታቸው ኢትዮጵያውያን የምህረት ጊዜውን ሊጠቀሙ እንደሚገባ ተናግረዋል። የኢትዮጵያ ዜጎች በሳውዲ አረቢያ ከህግ ውጭ የሚኖሩ ከሆነ ለጥቃት ይጋለጣሉ፣ የህግ ወጥ አዘዋሪዎችም ሰለባ ይሆናሉ። እኛ የሰጠነውን ምህረት ተጠቅመው ከሀገር እንደሚወጡና በህጋዊ መንገድ እንደሚመለሱ ተስፋ እናደርጋለን። በዚህ ሂደት ለችግር አይጋለጡም። በዚህ ህጋዊ መንገድ ውጤታማ ሰራተኛ ይሆናሉ፣ አስተዋጽኦ ያበረክታሉ፣ መድህን ይኖራቸዋል ለአገልግሎታቸው ክፍያና ጥቅምም ያገኛሉ። ህገወጥ ሰራተኛ መሆን ግን ለጥቃትና ለእንግልት የሚዳርግ ነው። በሳውዲ ምዝገባ ጣቢያዎች ያለውን መጨናነቅ ለማስወገድ ህጋዊ ነዋሪ የሆኑ ኢትዮጵያውያን በበጎ ፍቃድ እያገለገሉ ነው። የውጭ ጉዳይ ሚኒስቴርም ተጨማሪ ዲፕሎማቶችን እንደሚመድብ አስታውቋል። የቅልጥፍና ለመጨመር ሰው ኃይል እየጨመርን ያለነው እንግዲህ፣ እነዚህን ነገሮች ካደረግን እዚህ ያለውን ችግር በወሳኝ መንገድ እንፈተዋለን። ምንጠብቀው ግን ዜጎቻችን ዛሬም ሳይሞኙ ወደ መጉላላት ሳይገቡ መንግስትና ህዝብ እያደረገላቸው ያለውን ጥሪ ሰምተው ቢቸገሩም በሀገራቸው እንዲቸገሩ ቢቸገሩም ከነ ክብራቸው በሀገራቸው እንዲቸገሩ ወደ ሀገራቸው እንዲመለሱ ጥሪ እናስተላልፋለን። ዶክተር ወርቅነህ ገበየው ከሳውዲያቻቸው ጋር በነበራቸው ቆይታ ልጆች ይዘው ለሚመለሱ የሚደረገውና ጊዜ የሚወስደው የዘረመል ቅንጣት ወሳኝ ዲኤንኤ ምርመራ እንዲቀር እንደዚሁም ክፍያ ያላገኙ ሰራተኞች ጉዳይ እንዲጤን ከስምምነት ደርሰዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍታወቂው እንደሰነኝ ሪያድ ሳውዲ አረቢያ። በአዲስ አበባ በሚገኙ የመንግስት አንደኛ ደረጃ ትምህርት ቤቶች የተጀመረው የተማሪዎች የምገባ ፕሮግራም ውጤት እየታየበት መሆኑን ቀዳማዊት እመቤት ወይዘሮ ሮማን ተስፋ ተናገሩ። መርሃ ግብሩን ለማስፋት በተዘጋጀ የገቢ ማሰባሰቢያ ዝግጅት 7 ሚሊየን 418 ሺህ ብር ቃል ተገብተዋል። ለዝርዝሩ አርጋለሽ ተካ። የአዲስ አበባ ትምህርት ቢሮ በ2006 ዓ ም በመንግስት አንደኛ ደረጃ ትምህርት ቤቶች ላይ ባካሄደው ጥናት ከ10 ሺ በላይ ተማሪዎች በምግብ እጦት ምክንያት ትምህርታቸውን መከታተል አልቻሉም። የረሃብ ስሜታቸውን ተቆጣጥረው በትምህርት ገበታ ላይ የሚገኙት ደግሞ እጣፈንታቸው ለጤናና ለስነልቦና ጫና መዳረግ ነው። ጥናቱን መነሻ በማድረግ በ2007 ዓ ም በቀዳማዊ ትመቤት ወይዘሮ ሮማን ተስፋይ መሪነትና በከተማዋ የትምህርትና የሴቶችና ህጻናት ጉዳይ ቢሮ የጋራ ትብብር በእናት ወግ የበጎ አድራጎት ማህበር አስተባባሪነት የተማሪዎች የምገባ ፕሮግራም ተጀምሯል። ፕሮግራሙ ተጠቃሚ የሚያደርገው ደግሞ ዝቅተኛ የኑሮ ደረጃና ደጋፊ የሌላቸው ታዳጊ ተማሪዎችን ነው። የቀዳማዊ ትመቤት ጽህፈት ቤት መርሃ ግብሩን ለማስቀጠል እንዲቻል በትናንትናው ዕለት የገቢ ማሰባሰቢያ ዝግጅት አካሂዷል። በስነስርዓቱ ላይ ቀዳማዊ ትመቤት ወይዘሮ ሮማን ተስፋይ እንዳሉት በ98 ትምህርት ቤቶች የተጀመረው የምገባ መርሃ ግብር ዛሬ ላይ በ207 ትምህርት ቤቶች ውስጥ እየተተገበረ ይገኛል። ውጤትም ታይቶበታል። በቀን አንድ ጊዜ እንኳን በልቶ ማደር ፈተና ሆኖባቸው የነበሩ ህጻናትም ዛሬ ከረሃብ ፋታ አግኝተው በትምህርታቸው ላይ ለማተኮር ችለዋል። ፕሮግራሙ ከተጀመረ ወዲህ በተጠቃሚ ተማሪዎች የትምህርት ውጤት ላይ ከፍተኛ መሻሻል ታይቷል። ቀድሞ እንቅልፍና ድካም ይጫናቸው የነበሩ ተማሪዎች አሁን በንቃት እየተከታተሉና ወደ ትምህርት ቤታቸው ሳያረፍዱ በሰዓቱ ይገኛሉ። የተማሪዎች የምገባ መርሃ ግብር ከምገባው ባለፈ በትምህርት ጥራት ላይ አስተዋጽኦ እያበረከተ ነው ያሉት የትምህርት ሚኒስትሩ ዶክተር ሽፈራው ተክለማርያም በቀጣይ ፕሮግራሙን አጠናክሮ የማስቀጠል እቅድ ተይዟል ብሏል። አገር አቀፍ የትምህርት ቤቶች ምገባ ፕሮግራም በአስቸኳይ ጊዜ መልኩ ብቻ ሳይሆን በመደበኛ መንገድም መካሄድ ያለበት እንደሆነ፣ ስለዚህም አገር በቀል የትምህርት ቤት ምገባ ፕሮግራምን ማስገድ ለትምህርት ስርዓታችን ምስኬት ወሳኝ እንደሆነ የጋራ ያደረግንበት ለዚህም የሚሆን ስትራቴጂ ነጥፈን እያከናወንን የምንገኝበት ወቅት ላይ ነን። በገቢ ማሰባሰቢያ መርሃ ግብሩ ላይ የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ጨምሮ ሚኒስትሮችና ሌሎች የፕሮግራሙ አላማ ደጋፊዎች የተገኙ ሲሆን ክልሎች፣ ባለሀብቶች፣ የንግዱ ማህበረሰብ አባላት፣ የመንግስትና የግል የልማት ድርጅቶች እንዲሁም ግለሰቦች ድጋፍ አድርገዋል። በዚህም 70 ሚሊየን 418 ሺ ብር ቃል የተገባ ሲሆን ከዚህ ውስጥ 40 ሚሊየን ብሩን ቃል የገቡት ዶክተር ሼክ መሐመድ አላሙዲን ናቸው። በየአመቱ ሌሎች ተቋማት ከሚያበረክቱት አስተዋጽኦ ባሻገር ሼክ መሐመድ አላሙዲን በየአመቱ ይሰጡት የነበረውን ሚሊዮን ብር 40 ሚሊዮን አድሰውታል። ይህ ዜና የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አሁን ወደ ግንቦታ ወዳተኮሩ ዜናዎች እናልፋለን። የድሬዳዋ ከተማ ነዋሪዎች በጤናው ዘርፍ ከጊዜ ወደ ጊዜ መሻሻል ቢታይም ቀልጣፋ አገልግሎት በመስጠት ረገድ የሚታዩ ክፍተቶች ሊስተካከሉ እንደሚገባ ተናገሩ። ሜሮን በረዳ ተጨማሪ ዘገባ አላት። ወይዘሮ አስቴር ገብረ ሕይወት የድሬዳዋ ከተማ ነዋሪ ናቸው። ወይዘሮዋ የ25 ዓመት ዕድሜ ያላት ልጅም አላቸው። ታዲያ ወይዘሮ አስቴር የዛሬ 25 ዓመት በእርግዝና ወቅት የነበረውን የክትትል አገልግሎት ከአሁን ጋር ያነጻጽሩታል። ከፊት ያው አርግ ዘንድ ስልንወልድ ስል ብቻ ነው የምንመጣ። ምክንያቱም ያኛው እውቀቱም ስለሌለ እዛፋ። አሁኑ አርግ በየወሩ ትከታታ፣ ያለሽ ችግር ካለብሽ ይነግሩሻል። ገም ደም ግፊት ምናምን ካለም ተከታትለው ተመላልሰሽ እንድትከታታ ያደረጉሻል። ልጃቸው ወይዘሮ ሂሩት ሲታይም አሁን በተደረገላት የቅድመ ወሊድ ክትትል በሰላም እንደተገላገለች ትናገራለች። ከመጀመሪያ ጀምሮ ያው ክትትል ነበረኝ እስካሁን ድረስ እከታተል ነበር። አጋጣሚ ያለ ጊዜዋ በመወለዷ ወደዚህ መጥቼ በመች እያለሁ ልጅም እዚህ ማሞቂያ ክፍል ነች። እስካሁን ያየሁት ነገር ጥሩ ነው። ለልጆቻችን ደግሞ ከዚህ የተሻለ ነገር ያገኛሉ ብዬ አስባለሁ። እንደ ሂሩት ሲሳይ ሁሉ በድሬዳዋ ከተማ ያሉ ነዋሪዎች በከተማ ያለው የጤና አገልግሎት እየተሻሻለ መሆኑን ገልጸው ቢስተካከል ያሉትንም ሀሳብ አንስተዋል። ብዙ ታካሚዎች ስላሉ ብዙ ቶሎ አገልግሎት አናገኝም ነበረ አሁን ግን በተለያየ ቦታ ሕክምና ስለተከፈተ እንደ የፍላጎታችን እንደ የበሽታችን ጤና ጣቢያም ሄደን ያው ለመታከም እንችላለን። ይችላል እዚህም መተን እንታከማለን እና ልጆቻችን ስታመሙ ወደ ጤና ጣቢያ ይዘን እናሳክማለን እና በጣም ተሻሻለ። አንዳንድ ጊዜ እንከን አይጠፋም፣ መች ያቺ እንከን መጉላላት አጠፋ። ጤና ተቋማት ያለውን መጨናነቅ ለማስቀረትና ቀልጣፋ አገልግሎት ለመስጠት እንዲቻል ምን እየተደረገ ነው ስንል የድሬዳዋ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ሙሉቀን አራጋውን አነጋግረናል። ድሬዳዋ ውስጥ ያሉ የጤና ተቋማት መጨናነቅን ካየን በዋነኝነት የሚስተዋሉት የሪፈራል ሆስፒታሉ የድልጮራ ሆስፒታል ላይ ነው። ከዛ ውጭ አንዳንድ ጤና ጣቢያዎች ላይ ይስተዋላል። አብዛኞቹ የከተማ ጤና ተቋሞቻችን የገጠሮቹን ብንል እንችላለን። አገልግሎትን በመሰረታዊ ነት መስጠት የሚችሉበት ደረጃ ላይ ደርሰዋል። ስለዚህ ህብረተሰቡ ያንን እንዲያው ግንዛቤ ማስጨበጥ ስራ በጤና ጣቢያዎች በቀበሌ የጤና ማስተባበሪያ ኃላፊዎች እየተሰሩ ይገኛል። ከዛ በተጨማሪ አስተዳደሩ የሪፈራል ሆስፒታል እየገነባ ነው ያለው። ስለዚህ የሪፈራል ሆስፒታሉ የሚጠናቀቅ ከሆነም ትልቅ ሼር ይወስዳል ከሆስፒታሉ ላይ ብለን እናስባለን። በአሁኑ ወቅት በድሬዳዋ ከተማ አንድ አጠቃላይ ሆስፒታልና አንድ የመጀመሪያ ደረጃ ሆስፒታል 15 ጤና ጣቢያዎች እንዲሁም 32 ጤና ኬላዎች ይገኛሉ። ለኢቢሲ ሜሮን በረዳ ድሬዳዋ። በኢትዮጵያ መከላከል ላይ ያተኮረው የጤና ፖሊሲ የበሽታ ወረርሽኞችንና ተላላፊ በሽታዎችን መቋጠር ማስቻሉን ዓለም አቀፍ ተቋማት ይገልጻሉ። ተላላፊ ያልሆኑ በሽታዎች ላይ ግን በአገሪቱ እየጨመሩ ነው። በኢትዮጵያ ባለፉት ሁለት አስርት ዓመታት የኢትዮጵያን የጤና ዘርፍ እውነታዎች አስመልክቶ ሪፖርተራችን ታምራየሁ እንድማገኝ መረጃ ላይ ያደርሰን አሁን ስቱዲዮ ላይ ይገኛል። እንደምን ዋልክ ታምራየሁ። እንዴት፣ እስቲ ባለፉት ሁለት አስርት ዓመታት ያለውን የጤና ፖሊሲ እድገት መረጃ ማቅረብ ይችላል። አስር ነጥቦችን እናንሳ። በዓለም አቀፍ ደረጃ መመዘኛ የሆኑ አስር ነጥቦች አሉ። በእርግጥ ብዙ ነጥቦች ይኖራሉ፣ ግን እኛ አስሩን መርጠን ለማየት እንሞክር። አማካይ በህይወት የመኖሪያ እድሜ በአንድ ሀገር ያለውን የጤና አገልግሎት ምን ያህል ደረጃ ላይ እንደደረሰ ከሚለካባቸው መንገዶች አንዱ ነው። በ1980 ይህ እንግዲህ በአማካይ የሚሰራ ስሌት ነው። ካለው የኢኮኖሚ ሁኔታ ከኑሮ ዘይቤ፣ ከሰዎች አኗኗር እና ካለው የጤና አገልግሎት መስፋፋት ጋር ተያይዞ ዓለም አቀፍ ተቋማት በስሌት በቁጥር ደረጃ ካልኩሌት አድርገው የሚያመጡት ውጤት ነው እና በ98 ይህ ቁጥር 46 ነበረ። ከዘው ደ 50 አደገ፣ 59 አሁን 64 ደርሷል። እና ለዚህ ስኬት መደረስ የኢኮኖሚ እድገቱ የኑሮ ዘይቤ መሻሻሉ የሰዎች ያኗኗር ደረጃዎች ከፍ ማለታቸው ቢጠቀስም በዋናነት ደረጃ ግን የጤና አገልግሎት መስፋፋታቸው በዋናነት የሚጠቀስ ነው። የመከላከል ፖሊሲ በኢትዮጵያ ውስጥ ሌላው በጣም መጠቀስ ያለበት ጉዳይ ነው። እንግዲህ ፖሊሲ አንድ አገር ውስጥ ያለ የጤና አገልግሎት ሲለካ ምን አይነት ፖሊሲ ነው ሀገሪቱ የምትከተለው የሚለው በዋናነት ኮንሲደር ይደረጋል ና በዛ ውስጥ የመከላከል ፖሊሲው ከ1986 ጀምሮ ኢትዮጵያ የመከላከል ፖሊሲ ነው ስትከተል የነበረው። በተለይ ከ1996 ፖሊሲው ከወጣ ከ10 ዓመት በኋላ በ1996 የጤና ኤክስቴንሽን ፕሮግራም ጀምሯል። በዚህም 34000 የጤና ኤክስቴንሽን ባለሙያዎች በተለይ በገጠር በመዘዋወር የኅብረተሰቡን የጤና ግንዛቤ ከፍ በማድረግ እናም ደግሞ በተከታታይ ሰዎቹ ወደ ጤና አገልግሎት እየሄዱ ጤናቸውን እንዲጠብቁ በማድረግ ሰፊ ስራዎች ተሰርተዋል። በዚህም የገጠሩ የህብረተሰብ ያለው የጤና አመለካከት ግንዛቤ ከፍ በማለቱ ትልቅ ስኬት የተገኘበት ነው። በዛም አሁን 42ሺ ደርሰዋል፣ ከ34ሺ ተነስቶ። በገጠር ውስጥ ላለው የጤና ስኬት ዋናዎቹ ተጠቃሾች የጤና ኤክስቴንሽን ባለሙያዎቹ ናቸው። መርሃ ግብሩም ተሳክቷል ከሚባሉ ሀሳቦች መካከል አንዱ ነው። በአለም አቀፍ ደረጃም የኢትዮጵያ ትልቅ ተሞክሮ ኦሪጂናል ሀሳብ ተብለው ከሚነሱ ተሞክሮች አንዱ ነው። በከተማ ግን ሙከራዎች አሉ፣ ግን የሚጠበቀውን ያህል ስኬታማ እንዳልሆነ ነው የሚነገረው። በከተማ የጤና ማሻሻያዎች ያስፈልጉታል ማለት ነው። በሌላው ጊዜ በ10 ዓመት ውስጥ ኢትዮጵያ ውስጥ ወረርሽኝ በከፍተኛ ደረጃ ነው የቀነሰው። እንግዲህ ሌላው መለኪያ በሀገሪቱ ውስጥ ምን ያህል ወረርሽኝ ተከስቷል፣ ወይም ደግሞ ምን ያህል ወረርሽኙን ፈጣን ምላሽ ተሰጥቷል የሚለው ነው። ግን ቅድም እንዳየነው የኢትዮጵያ ፖሊሲ የመከላከል ስለሆነ መጀመሪያም የመከሰት እድላቸው ጠባብ በመሆኑ በኢትዮጵያ ውስጥ የወረርሽኝ በሽታዎች የመከሰት እድላቸው ቀንሷል። ይሄንም ስንመለከት አተት ጨምረዋል። ምን ለማለት ተፈልጎ ነው? አሰት ጨምሯል። ግን መጀመሪያ ወባ ቀንሷል በከፍተኛ ደረጃ። ይሄ ዜሮ የሚያመለክተው ወረርሽኙን ነው። ፖሊዮም አውረዲ አሁን ኢትዮጵያ ከጥቂት ዓመታት በኋላ ፖሊዮ ሙሉ ለሙሉ አጥፍታለች የሚል ሰርቲፊኬት ሊሰጣት እንደመቃረቡ ዋና ነው የሚነገረው። በማጅራት ገትርም እንዲሁ በአስር ዓመት ውስጥ ምንም አይነት ወረርሽኝ አልነበረም እና የመከላከል ፖሊሲ ውጤት እንደሆነ ነው የሚያዘው። አተት ግን ጨምሯል። ይሄ እንደ ሌሎቹ ህመሞች የጤና ማዕከላትን በማብዛት ባለሙያዎችን በማብዛት ብቻ የምትሸፍነው አይደለም። የብዙ አካላትን የጋራ ትብብር የሚጠይቅ ነው። በቆሻሻ አወጋገድ፣ በግል ንጽህና፣ በአካባቢ ንጽህና ላይ ብዙ መሰራት ይጠበቅበታል። እነዚህ አተት በሽታዎች ደግሞ በተለይ አሁን ባለንበት ጊዜ የሚያተት በሽታ አለ። ከዛም በተጨማሪ ባለፈው አመትም እንዲሁ ያተት በሽታ ነበር መነሻ ናቸው የድርቅ መከሰት ነው እና ከድርቁን ተከትሎ የመጡ በሽታዎች ናቸው ግን የጋራ ትብብር የሚፈልግ ነው የብዙ ሴክተሮችን የጋራ ትብብር የሚጠይቅ ስለሆነ ነው የአተት በሽታ የጨመረው ተላላፊ በሽታዎችን ስንመለከት ኤች አይ ቪ እንግዲህ በጣም አስጊ ነበረ በ90ዎቹ ውስጥ እስከ 2.6 ሚሊየን ሰዎች በኤች አይ ቪ ተይዘው ነበር በዛ ጊዜ ማግለልና መድሎ ከፍተኛ ነበር ሰዎች በጉዳዩ ላይ አያወሩም ነበር ያ በጣም ብዙ ሰዎችን ህይወት ይነጥቋል የብዙ ቤተሰቦችንም ህይወት ጎድቶ ያለፈ በሽታ ነው። ኤች አይቪ ይሄ ወረርሽኝ አሁን በጣም ቀንሷል። እንግዲህ ስለ ኤች አይቪ ሲወራ ዋናው መነሳት ያለበት ነገር ዜጎች ምን ያህል ተጋላጭ ናቸው የሚለው ስኬት ነው እና በዛም ተጋላጭነቱ አሁን አንድ ነጥብ አንድ በመቶ ነው። ይሄ በጣም ጥሩ ደረጃ ላይ ደርሷል ይላሉ የጤና ባለሙያዎች። ይህንን ሲመለከቱ የሚመረመሩ ዜጎች ቁጥር አሁን 61 በመቶ ደርሷል። መድኃኒት የሚጠቀሙ ዜጎች ደግሞ 59 በመቶ ደርሷል ማለት ነው። ወባን ስንመለከት በ2008 1.5 ሚሊዮን ሰዎች ነበር በወባ የታመሙት ኢትዮጵያ ውስጥ። አሁን ቁጥሩ በ2009 1.1 ሚሊየን ደርሷል። ይሄ ማለት በአንድ አመት ከ1.5 1.5 ሚሊየን ወደ 1.1 ሚሊየን ደርሷል። ይሄ በፈረንጁ 2030 ወባን 0% ለማድረስ ለተያዘው እቅድ እንደሚሳካ ጥሩ ፍንጭ የሚያሳይ ነው ይላሉ የጤና ባለሙያዎች። ሌላው ቲቢ ነው። በ2006 117000 ህመምተኞች ነበሩ። አሁን ወደ 56000 ቀንሷል። ምርመራውም 63% ደርሷል፣ የሚመረመሩ ዜጎች ቁጥር ማለት ነው። ስኬቱ ደግሞ አክሙ የማዳን ቁጥሩ 93% ደርሷል። የህፃናትን ሞት ስንመለከት የጨቅላ ህፃናትን ሞት ስንመለከት ከፍተኛ ስኬት ከተመዘገባቸው የጤና ሴክተሮች አንዱ ይሄ ነው። በሺ 992 123 ነበር ከዛ ወደ 9 7 7 59 አሁን ከ1 ደርሷል በህይወት ከተወለዱ አንድ ሺህ ህጻናት በኢትዮጵያ ውስጥ የሚሞቱት ሀያ ዘጠኙ ብቻ ናቸው። አሁን ያለው ደረጃ ይሄ በጣም ጥሩ ስኬት የሚባል ነው። ከአምስት ዓመት በታች ያሉ በህይወት ከተወለዱ አንድ ሺህ ህጻናት ምን ያህሎቹ ይሞታሉ በሚለው መቶ ስልሳ ሰባት ነበር በ ዘጠኝ መቶ ሰባ ሁለት አሁን ስልሳ ደርሷል በ ሁለት ሺህ ሰባት ነገር ግን አምና ይሄ ቁጥር ከፍ ብሎ ስልሳ ሰባት ደርሷል። ረጅም ጊዜ ሲቀንስ ከተመለከት ነው በኋላ ስልሳ ሰባት አምናን የጨምረው ና እዚጋ መሰራት ያለበት ይመስለናል። እሱን ለመጠቆም እንወዳለን። የእናቶች ሞትን ስንመለከት ይሄ ከመቶ ሺ ከመቶ ሺ እናቶች ነው። በህይወት ከወለዱ መቶ ሺ እናቶች ምን ያህሎቹ ህይወታቸው አልፏል የሚለውን ስንመለከት በ1982 1400 ነበር። ይሄ ቁጥር እየቀነሰ 990፣ 420፣ አሁን 410 እናቶች ብቻ ናቸው በ2008 የሚሞቱት። ነገር ግን አሁን ብዙ መሰራት እንዳለበት የሚያሳይ ነው የጤና ተቋማት ጤና ኬላዎች አሁን 16000 አሉ ጤና ጣቢያዎች ወደ 3500 አሉ 7100 የሚደርሱ ክሊኒኮች አሉ ወደ 310 ሆስፒታሎች አሉ የመሰረተ ልማት ችግር የህክምና መሳሪያዎች የህክምና ስነ ምግባርና የመድሃኒት እጥረቶች በእነዚህ የጤና ተቋማት አሉ የህክምና ባለሙያዎችን ስንመለከት ሐኪሞች በ2540 ነበሩ፣ አሁን 5300 በሁሉም ስንመለከት ጨምሯል። ባለሙያዎች ትልቅ ለውጥ ነው። 08 ከ1000 አሁን ለምሳሌ ለ1000 ህመምተኞች ምን ያህል ወይም ለ1000 ታካሚዎች ምን ያህል የህክምና ባለሙያዎች አሉ ሲባል በ2000 08 ነበር፣ አሁን ጨምሮ 15 ደርሷል። ይሄ ቁጥር ከፍተኛ ለውጥ ነው። ነገር ግን የዓለም የጤና ድርጅት ዝቅተኛውን መመዘኛ ሲያስቀምጥ 23 ነው፣ እሱ ላይ መድረስ ይጠበቅብናል ማለት ነው። ሌላውን ስንመለከት ተላላፊ ያልሆኑ በሽታዎች ናቸው። ይሄ ቀጣይ እንግዲህ ለኢትዮጵያ የጤና ሴክተር አስጊው የሆነው ጉዳይ ነው፣ ቀጣይ ፈተናዎች ናቸው። የደም ግፊት፣ የስኳር፣ የካንሰር፣ የልብና ደም ስር፣ የአይምሮ ችግሮች፣ የኩላሊት በሽታዎች ከዚህ በኋላ አስጊ የሆኑ ጉዳዮች እንደሆኑ ነው የሚታሰበው። የመጨረሻው ሀሳባችን አስረኛው የማህበረሰብ አቀፍ ጤና መድህን ነው። ይሄ እንግዲህ በገጠር የማህበረሰብ አቀፍ የጤና መድህን አለ። በ2.4 ሚሊዮን ቤተሰቦች እየተጠቀሙት ነው። በገጠር ወደ ከተማ ላይ ስንመጣ ግን የጤና መድህን አሁንም ድረስ ገና ጥናት ላይ ነው የሚገኘው። ስለዚህ የጤና መድህንን ማምጣት ዜጎች የጤና ኢንሹራንሳቸው ወይም የጤና ደህንነታቸው እንዲጠበቅ ትልቅ አስተዋጽኦ የሚጠበቅ ነው። ስለዚህ እዚህ ላይ መስራት አለበት ማለት ነው፣ መስራት ይጠበቅበታል። ጥናቱ እንግዲህ በፍጥነት ተጠናክሮ ወደ ተግባር እንደሚገባ ነው የሚጠበቀው። ይህን ይመስላል። አመሰግናሉ አመሰግናል። ታምራየው እዚህ ስራችን መጠሰት ስለሰጠ ማብራሪያ እኔም አመሰግናለሁ። ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። ዜናዎቻችን እንደቀጠሉ ናቸው። በግንባታው ዘርፍ የሚታየውን የሀገር በቀል ስራ ተቋራጮች አቅም ለማሳደግ ስራ ተቋራጮች ኩባንያዎች የግንባታ አስተዳደር ላይና ቁጥር ላይ በትኩረት ሊሰሩ እንደሚገባ ተጠቆመ። የኮንስትራክሽን ሚኒስቴር በዘርፉ ጥሩ ተሞክሮ ያላቸው ስራ ተቋራጮች ልምድ የሚጋሩበት መድረክ አዘጋጅተዋል። ዮሐንስ ፍሳ በኢትዮጵያ የግንባታው ዘርፍ በፍጥነት እያደጉ ካሉ የስራ መስኮች በቀዳሚነት የሚጠቀስ ነው። ከግማሽ በላይ የሚሆነው የሀገሪቱ በጀትም ለዚሁ ዘርፍ ማስፈጸም የሚውሉ እንደሆነ መረጃዎች አሳያሉ። ዘርፉ በፈጣን እድገት ውስጥ ቢገኝም የሀገር በቅል ስራ ተቋራጮች አቅም ግን የተፈለገውን ያህል ማደግ አልቻለም። የኮንስትራክሽን ሚኒስቴርም በዘርፍ ጥሩ አፈጻጸም አላቸው የተሻለ ተሞክሮ ማጎልብተዋል ያላቸውን ስራ ተቋራጮችና በዚህ ዘርፍ እየሰሩ ያሉ ማህበራትን ልምድ ለሌሎች እንዲያጋሩ የሚያስችል ውይይት መድረክ አዘጋጅቷል። በመድረኩ ለሌሎች ጀማሪ ለሆኑና በዘርፉ ነባር ለሆኑ ስራ ተቋራጮች ጥሩ ተሞክሮ ይሆናሉ የተባሉ ሀሳቦችም ተነስተዋል። ትልቅ የፕሮዳክሽን አቅም አለ እኛ እጅ ውስጥ ነገር ግን ፕሮፐርሊ ማኔጅ ባለማድረጋችን ያንን የሚጠበቅብንን በፍጥነት ፕሮጀክቶች ማድረስ እየቻልን አይደለም። በከፍተኛ ጥራት ፕሮጀክቶች ማድረስ እየቻልን አይደለም። ወጪ ቆጣቢ በሆነ ሁኔታ ፕሮጀክቶች ማድረስ እየቻልን አይደለም። ስለዚህ ኮንትራክተሩ ላይ የአገር በቀል ኮንትራክተሩ ላይ እነዚህ አሳይመንቶች አሉ። አሴም ታይም እንደገና በመንግስት በኩል የካፓስ ቢልዲንግ የአቅም ግማታ ፕሮግራሞች በጣም በስፋት መቀጠል መቻላልባቸው። ሙያ ማህበራቶች ባለሙያዎችን ደረጃ ይወጣሉ። አሁን ጥራትና ደረጃ ሌሎችም አሉ። አሁን እቃዎች ላይ እንደዚህ ይደረጋል፣ ባለሙያው ላይ እንደዛ መደረግ አለበት ና እኛም እያለ ያለ ነው። እነዚህ ባለሙያዎች መመዝገብ ብቻ ሳይሆን ተፈትነው አቅም ደረጃ ወጥቶላቸው የሚሰማሩ በፕሮጀክት መጠን ላይም ተገቢ በለ የሚሆን መስረት ያለበት ከተለያዩ የክልል ኮንስትራክሽን ቢሮ የስራ ኃላፊዎችና በግንባታው ዘርፍ የተሰማሩ አማካሪዎች እንዲሁም ስራ ተቋራጮችም ከውይይቱ የተሻለ ልምድ መቅሰማቸውን ተናግረዋል። አንዳንድ ጊዜ ኤክሰስ ማቴሪያሎችን እናስገባለን፣ አንዳንድ ጊዜ ደግሞ የምንፈልጋቸው ነገሮችን ማግኘት የማንችልበት ነገር አለ እና አንድ ካምፓኒ ደግሞ ትልቁ የሚያስፈልገውን ማቴሪያል ማኔጅመንት ላይ ስለሆነ እዚህ ላይ ትልቅ ትምህርት ወስደናል። የኮንስትራክሽን ሚኒስትሯ ኢንጂነር አይሻ መሐመድ በበኩላቸው በአሰራር ክፍተት ምክንያት ለዘርፉ እድገት ማነቁ የሆኑትን ችግሮች ለመፍታት ሚኒስቴር መስሪያ ቤቱ በትኩረት እንደሚሰራም ተናግረዋል። ከባለድርሻ አካላት ጋር ቁጭ ተብሎ እየተመካከሩ አሰራሮች ክፍተታቸው የቱ ጋ ነው በአግባቡ በጥናት እየተለዩ እነዚህ አሰራሮች ደግሞ ምላሽ የሚያገኙበት መንገድ እየተቀመጠ ለፖሊሲ አውጪዎችም በሚገባቸው ቋንቋ ሊያስረዳ የሚችል ጥናት በአግባቡ ላይ እያንዳንዱ ችግር ተሰርቶ እየተወሰነ ኢንዱስትሪው የማይስተካከልበት ምንም ምክንያት ይኖራል። እያለስ የግንባታው ዘርፍ በአሁኑ ወቅት በአጠቃላይ የሀገሪቱ ምርት ላይ ስምንት ነጥብ አምስት በመቶ ድርሻ እንዳለው መረጃዎች ይጠቁማሉ። ዜና፣ በቃ መልካም